አላህን እንዲህ ይለናል። አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ ኑ ባላህ ቃል የአላህን ተአምርና አግስ ህክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አልሁባብ ኢብኑ አልሙንዚር ረዲያላሁ አንሁ በሁለተኛው የአቀበህ ቃል ኪዳን ጊዜ ወደ መካ የመጡት አንሷሮች ሰባ ሦስት ወንዶችና ሁለት ሴቶች ነበሩ። ከእነርሱም ውስጥ አስራ ሁለት ተወካዮች እንዲመርጡ ነቢዩ ሰለ ላሁ ዐለይሂ ወሰለም በነገሯቸው መሠረት ዘጠኝ ተወካዮች ከኸዝረጅ፣ ሦስቱ ደግሞ ከአውስ ሑሳ ተመረጡ። ከበኑ ሰዒዳ በኩል የተመረጡት ሁለት ሰዎች አንዱ ሰዓድ ብን ዑባዳ ሲሆን

በበደር ዘመቻ ወቅት የኸዝረጅ ጎሳን ባንዲራ የያዘው ሁባብ ብኑ አልሙንዚር ረዲላሁ አንሁ ነበር። በዚያ ዘመቻ ነቢዩ ሰለላሁ ዓለይሂ ወሰለም ተዋጊዎቻቸው ከበደር መልካ አጠገብ በምትገኝ አንዲት ምንጭ እንዲሰፍሩ ወሰኑ። በዚህ ጊዜ አልሁባብ ብኑ አልሙንዚር ረዲላሁ አንሁ ወደ እርሳቸው ተጠቅቶ እንዲህ አላቸው። ይህን ቦታ ለሰራዊቱ መስፈሪያ እንዲሆን አላህ ነው ያመላከቶት ወይስ የእርሶ የጦርነቱ ስልትና ምክክር ውጤት ነው? ነቢዩ ሰለላሁ ዐለይሂ ወሰለምም ይህ የጦር ስልትና የምክክር ውጤት ነው አሉት። ከአላህ የወረደ መመሪያ ቢሆን አልሁባብ ረዲየላሁ ዐንሁ ዝምታን ይመርጥ ነበር። ሆኖም ግን ነቢዩ ሰለላሁ ዐለይሂ ወሰለም ይህ የጦር ስልትና ምክክር ውጤት ነው እስካሉት ድረስ የራሱን ሐሳብ መሰንዘር ፈለገ።

ፈኢዳ ዓዘምተ ተተወከል ላላሃ እነላህ ይሕቡ አልሙተወኪሊን ከዓላህም በሆነ ችሮታ ለዘብክላቸው። አመለ መጥፎ ልበ ደረቅም በሆንክ ኖሮ ከዙሪያህ በተበተኑም ነበር። ከነርሱም ይቅር በል ለነርሱም ምሕረትን ለምንላቸው በነገሩም ሁሉ አማክራቸው። ቁርጥ ሀሳብ ባደረግ ጊዜ በአላህ ላይ ተመካ፣ አላህ በእርሱ ላይ ተመኪዎችን ይወዳልና። ሱራ አልኢምራን ቁጥር 159 በዚሁ መሠረት አልሁባብ ረድየላሁ ዐንሁ እንዲህ አለ፣ ይህ ቦታ ለተዋጊዎቻችን መስፈሪያ ጥሩ አይደለም። በቅርቡ ወደሚገኘው የውሃ ምንጭ ሄደን በውሃ መያዣዎቻችን የምንችለውን ያህል ውሃን እንያዝ። ከዚያም የውሃ ጉድጓዱን ሁሉ ንድፈ ናቸው። የጠላት ኃይል ሲመጣ የሚጠጣው ውሃን አያገኝም። ነቢዩ ነብዩ ሰለላሁ ዐለይሂ ወሰለም የአልሁባብ ረደላሁ አንሁን እቅድ በመቀበል ተግባራዊ እንደሚያደርጉት ገለጹ። ኢብኑ ዓባስ ረደላሁ አንሁን ሲናገሩ ጅብሪል አለይሂ ሰላም ወደ መልእክተኛው ሰለላሁ ዐለይሂ ወሰለም ወርዶ የአልሁባብ ኢብኑ አልሙንዚር ሐሳብ ምርጥ ነው አላቸው። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ሁባብ ሆይ ሐሳብህ ትክክለኛ ነበር። ከዚያም ነቢዩ ሰለላሁ ዐለይሂ ወሰለም ተከታዮቻቸው ጋር በመሆን ቁረይሾች ሰፍረውበት ከነበረው ቦታ በመጠጋት ከምንጮቹ ውሃ በመያዝ እቃዎቻቸው ሞሉ። ከዚያ በኋላ ጉልጓዶቹን በሙሉ ደፈኗቸው። አልሁባብ በኡሁድ ዘመቻ ወቅት ከነቢዩ ሰለላሁ ዐለይሂ ወሰለም ጎን በመሆን በጽናትና በታማኝነት ተዋግቷል። በበኑ ነድርና በበኑ ቁረይዛ ጦርነት ጊዜም ነቢዩ ሰለላሁ ዓለይሂ ወሰለም ተከታዮቻቸውን ሲያማክሩ አልሁባብ እንዲህ አለ። የአላህ መልክተኛ ሆይ፣ እንደ እኔ ሀሳብ ሁለቱ የአይሁድ ጎሳዎች እንዳይገናኙና እንዳይተባበሩ ለማድረግ በመካከላቸው የሚገኙ የመኖሪያ ሕንፃዎችን መስፈድ ይኖርብናል። ነቢዩ ሰለላሁ ዓለይሂ ወሰለም የአልሁባብ ረዲየላሁ ዐንሁን ሀሳብ በሚገባ በማዳመጥ ተጠቅመውበታል። በኸይበር ጦርነት ጊዜ ነቢዩ ሰለ ላሁ ለ ወሰለም አይሁዶችን ለመዋጋት ሲዘምቱ አንዱ ጣት በተባለ ምሽግ መስፈርን መረጡ። አልሁባብ አሁንም እንዲህ በማለት ነቢዩ ሰለ ላሁ ለ ወሰለም እንጠየቃቸው፣ እንደምናየው እዚህ ቦታ ላይ ይሰፍረዋል። ይህ ውሳኔ ከአላህ የወረደ ከሆነ ምርጫ የለንም። ሆኖም ግን በእርሶ ምርጫ ያደረጉት ከሆነ ልንመክርበት እንችላለን። ይህ የራሴ ምርጫ እንጂ ሌላ አይደለም አሉ ነቢዩ ሰለ ላሁ ለ ወሰለም አልሁባብ ረዲላሁ አንሁም እንዲህ አለ፣ የአላህ መልእክተኛ ሆይ የዚህ ምሽግ ሰዎችን በሚገባ አውቃቸዋለሁ። በጣም ብርቱና ጎበዝ ቀስተኞች ናቸው። ከዚያም በተጨማሪ እነርሱ ከኛ በላይ በመሆናቸው የሚወረውሯቸው የቀስት ፍላጻዎች ፈጣን ነው የሚሆኑብን። ሌላው ነገር ደግሞ እነዚያ ታዋጊዎች በዘንባባ ግንዶች ራሳቸውን በመከላከል ጉድ ሊያደርጉን ይችላሉ። ነቢዩ ሰለላሁ አለይሂ ወሰለም እንዲህ አሉ ምስለት ያለው አነጋገር ነው። አላህ ካለ አመሻሹ ላይ ወደ ሌላ ቦታ እንዘዋወራለን። ከዚያም ለሙሐመድ ኢብኑ መስለማህ ረዲየላሁ ዐንሁ ለምሽት የሚያመች ሌላ ቦታ እንዲፈልግ አዘዙት። እርሱም ዙሪያውን ሲፈልግ ከቆየ በኋላ አንድ ጥሩ ስፍራ ስላገኘ ወደ መልእክተኛ ሰለላሁ ዐለይሂ ወሰለም ተመልሶ፣ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጥሩ የሆነ ስፍራን አግኝቻለሁ አላቸው። ነቢዩም አላህ ረድቶናል አሉ። ከዚያ በኋላ ሙስሊሞች አንውጣት የተባለውን ምሽግ ለቀው በአንድ አለታማ ስፍራ ላይ ሰፈር አደረጉ። ክፍል አንድ በዚህ ተጠናቋል። በቀጣይ ሳምንት በክፍል ሁለት እስከምንገናኝ ሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር፣ በጅን፣ በአይነ ናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘርፍ ጥረታት በሙሉ ታክሞ የሚድኑበት ነው።